ዛሬ በእስራኤልና በኢራን መካከል የተባባሰ ያለውን ግጭት እንመርምራለን። ውጥረቱ ወደ ቀጥተኛ ወታደራዊ ግጭት ሲያመራ ዓለም ወሳኝ ጥያቄዎችን እያነሳ ነው። የበላይ የሆነው ወታደራዊ አቅም ያለው ማን ነው? የትኛውም ሀገር ረጅም ጦርነትን መቋቋም ይችላል? እንዲሁም የእያንዳንዱ ወገን ቁልፍ ጥንካሬዎችና ድክመቶች ምንድን ናቸው? የሁለቱንም ቀተናዊ ኃይሎች አቅምን ፈትሽ። በመጀመሪያም ኢራንን መልከት። በወረቀት ላይ ሰራዊቷ ኃያል ይመስላል። የኢራን መደበኛ ሰራዊት ወደ 600 ሺህ የሚጠጉ ንቁ አባላትን አቅፈን ነው። ይህ በኃያሉ የእስልምና አብዮት ጠባቂ ጓድ IRGC ደግፈል። ይህ ጓድ 200 ሺህ ከፍተኛ የርዕዮተ ዓለማዊ ታማኝነት ያላቸውና በደንብ የታጠቁ ወታደሮችን ይጨምራል። የIRGC የእስልምና ሪፐብሊክ ጠባቂ ሆኖ ያገለግላል። በብዙ መልኩ ከመደበኛው ሠራዊት የበልጥ ፖለቲካዊና ወታደራዊ ኃይል አለው። ይህም አጠቃላይ የሰው ኃይላቸውን ወደ 800 መቶ ሺህ ገደማ ያደርሰዋል። ሆኖም የቁጥር ብዛት ብቻ ሙሉውን ታሪክ አይናገር። የኢራን ዋነኛ ድክመት ያለው በመደበኛ የአየር ኃይሏ ላይ ነው። በቅርቡ የእስራኤል ጥቃቶች የኢራን የአየር መከላከያ ስርዓቶች ተጋላጭነትን አጋልጠዋል። ይህም በዋና ከተማዋ ቴሄራን አቅራቢ ያሻቀር ከፍተኛ ጀነራሎችን ለተለያየ ጥቃት በርጃ አድርገዋል። የኢራን አየር ኃይል 350 የሚሆኑ በአብዛኛው ያረጁ አውሮፕላኖችን ይጠቀማል። አብዛኞቹ ከ1978 ላይ እስላማዊ አብዮት በፊት የተገዙ የአሜሪካ ሰራሽ አውሮፕላኖች ናቸው። ምን እንኳን በኢራን ክብካቤ ቢደረግላቸው እነዚህ ጄቶች ከዘመናዊ ተፎካካሪዎቻቸው በአስርተ ዓመታት ወደ ኋላ ይቀሩ ናቸው። ይህን ለማካካት ቴህራን በተመጣጣኝ በዓል ሆኖ